አይነ ጥላ ያለባቸው ሰዎች ሶስት ዋና ዋና ነገር ነግራችኋለሁ። እንግዲህ መለየት ስላቃታችሁ ሁሉም አይነ ጥላ አለበት ማለት አይቻልም። አይነ ጥላ ማለት አንደኛው፣ አይነ ጥላ ጸበል፣ ለመሄድ ስንጀምር ብዙ ጊዜ ሴቶች የወር አበባ ይታየናል፣ ጸበል ከጀመርን በኋላ ደግሞ አለበለዚያ ተመልሰን እንድናቋርጥ ጸበሉን ከጸበል ቦታ እንድንመለስ የወር አበባ ይታየናል ማለት ነው የመጀመሪያው ደረጃ። ወንዶች ላይ የሚታይ ደግሞ አይነ ጥላ ማለት ሁለተኛው አይነ ጥላ ሶስት ዋና ዋና ነገር ብያችሁ የለ ሁለተኛው አይነ ጥላ ህልመለሊት ግንኙነት ማድረግ ማለት ነው ከአጋርንት ጋር ወይ ከተለያየ ሴቶች ጋር ብቻ የዘር ፍሬ ማፍሰስ ማለት ነው ህልመለሊት ይባላል እሱ እንግዲህ ሁለተኛው ነው ሶስተኛው ደግሞ በጣም መተኛት ራስን እንቅልፍ ቀንም ማታም እንቅልፍ ያለ መጥገብ ድብት የማለት ምልክቶች አሉት። ዋና ዋና የአይነ ጥላ ምልክቶች እነዚህ ናቸው። እና የወንዶች ታጥበው ራሳቸውን ፅር ድታርገው በሶስተኛው ቀን በግራዋ ሴቶችንም ያጋጥማል ህልም ሌሊት እና ያው ወንዶች ስለማያዩ ነው። ብቻ በእንደዚህ አይነት ፈተናዎች ውስጥ ይፈተናሉ እንዳይድኑ በጸሎት የሚታለፍ ነው። አይነ ጥላ ማለት ጥላ ወጌዎች የመድከም እንትኑ ቢኖረውም ባናውቀውም፣ ህክምናውን ግን ጸሎት ነው። ህክምናው ጸሎትና ንስሐ ነው የሚያስፈልገው። ግን በጣም ኢዚ ነው። የሚገርማችሁ ነገር እውነቴን ነው የምለው ከእግዚአብሔር ጋር ከተጠጋን፣ ሁሉንም አጋንንት እንደምናሸንፍ ድል እናደርጋለን። እንግዲህ ጸበል መሄድ ስናስብ፣ ፔሪድ ከመጣን ፔሪዳችን ጨርሰን ምልክታችን ስለሆነ ቶሎ ወደ ጸበል መሄድ አለብን ማለት ነው። ጸበል ቦታ ሆነን ደግሞ ልክ ይመጣብንና እዛው ያለን ያቋርጠናል። ጸበል ሶስት ቀን አራት ቀን ተጠምቀን አይደለም፣ ተመልሰን መተን ከጨረስን በኋላ ተመልሰን መሄድ አለብን፣ ድል ለማድረግ አጋንንቱን ማለት ነው። ይሄ ነው እንግዲህ እና ባል ሚስቱን ሳይፈልግ የዛን ቀን ታግሎ ግንኙነት የማድረግ በቃ ካልተ ያልተለመደ ወጣ ያለ ቀን ሌላ ቀን ብሎም አድርጎ የማያውቀው ባል በትግል ራሱ ግንኙነት ሚስቱን የማድረግ አይነ ጥላዎች አሉ። ይሄ እንግዲህ ትንሽ ቆይቶ ወደ ሌላ ነገር ይቀየራል። ከመቆየቱ የተነሳ ብዙ ነገር ታጡበታላችሁ። ግን በስሱ እንደዚህ አይነት እይታ ካያችሁበት ታሸንፋላችሁ ማለት ነው። አይነ ጥላ ምልክቶቹ እነዚህ ናቸው። መጀመሪያ አይነ ጥላን በየትኛው መንገድ ጸሎት ነው የሚያስፈልገው? የእግዚአብሔር ጸሎት አይለየም። ጸሎት አድርጉ። ጸበል ማትጠመቁ ሰዎች ደግሞ ያው በየሃይማኖታችሁ ንስሐና ጸሎት ነው የሚያስፈልገን። አይነ ጥላ ማለት እንግዲህ ያልገባችሁ ሰዎች ስላላችሁ ነው። ይሄ ነው። አመሰግናለሁ።